ጎንቦሬ ማለት የአፈሩ ታይፕ ነው፣ የአፈሩ አይነት ነው። የአካባቢው ማህበረሰብ ቢጠራበት በዛው ነው የተሰየመው ማለት ነው። ይሄ ይሄ ብቻውን ስናየው እንግዲህ እንደነገርኳችሁ እስከ 2 ሚሊዮን አመት ነው፣ እዚህ ውስጥ በ10 ኪሎ ሜትር ራዲየስ ውስጥ የተገኘው ግኝት የሚያሳይ እስከ 2 ሚሊዮን ነው። እቺን እንግዲህ ነጥለን ካየናት 800 ሺህ አመት ነው። ይህን እድሜ ደግሞ ለማወቅ ተመራማሪዎች በተለያየ አይነት መንገድ ነው የሚጠቀሙት ማለት ነው። አንደኛው እዚህ ጋር ስትራቶግራፊ ሌየሩ ምናልባት በዓይን ብዙ ላናይ እንችላለን። ብዙ ሌየሮች አሉ። እነዚህ ሌየሮች እያንዳንዱ ሀያ ሺህ አመት ገደማ ነው አንዱ በሌላው ላይ ለመነባበር ማለት ነው። የሚፈጅበት ሀያ ሺህ አመት ነው እያንዳንዱ ሌየር። ቆጥረን በሀያ ሺህ ስናባዛው ሌቭሉን እናገኛለን ማለት የታችኛውን የነበረበት በወቅቱ የሰው ልጅ ሲንቀሳቀስበት የነበረውን ቦታ እናገኛለን ማለት ነው። በተጨማሪ ደግሞ ምን ያደርጋሉ እዚህ ጋር የሚገኙ ቅሪተ አካሎች አሉ፣ የተለያዩ መሳሪያዎች አሉ። እነሱም በመውሰድ በላብራቶሪ ብዙ አይነት ሜቶድ አለው። ካርቦን ፖርቲ የሚባል አለ፣ ባሸም አርገን አለ፣ አርገን አርገን የሚባሉ አሉ። ላብራቶሪ ቡድኖች በዛ ቼክ በማድረግ እዚህ ጋር የነበረውን ፎሲል እድሜውን ማወቅ ይቻላል ማለት ነው። እና አሁን እዚህ ጋር ምንድን ነው የተገኘው? ቅድም እንደነገርኳቸው እዚህ ጋር የድንጋይ መሳሪያዎች ተገኙ በጥንታዊ ሰዎች በሆሞ ኤረክተስ ሞዲፋይ ተደርጎ እንደተለያየ እኛ ዛሬ ይደረጋል ማለት ነው። በተለይ የከፍተኛ ትምህርት ተቋማት ቅድመ ታሪክ የሚባለው ዳነ ሲመራምር አርኪኦሎጂስቶች፣ ሰዎች ልጅ በአካሉ በአካሉም ማለት በጥርሱ፣ በአጥንቱ ለምሳሌ አጥንቱም ጥርሱም የሰው ልጅ ይጠቀምበት በነበረው በአመጋገቡ ስለሚለይ በዚ ሰለጠነ ረጋ ሰራሽ ነው። በኋላ ግን በጣም የተሳሉ የሚያመቹ ልክ ዛሬ በትልልቅ ሆቴሎች እንደምናገኛቸው ቢላዎች ያሉ ለመቁረጫ፣ ለመላጫ ትልጣኔ መገለጫ ነው። ዛሬ የኤሌክትሮኒክስ የኮምፒውተር ዘመን ነው። በዛ ጊዜ የነበረው ይሄ ድንጋይ ዘመን ይሄ ድንጋይ ዘመን፣ እዛ ብቻ ሳይሆን እስከ ቅርብ ጊዜ ከሩቅ አካባቢ ያሉ ሰዎችም ጸጉራቸውን የሚላጩበት እትብት የሚቆርጡበት በዛ በስለት የድንጋይ መሳሪያ እና ና የሰው ልጅ በድንጋይ መሳሪያ ለገ ናችን ለመቆራረጥ እና ለተለያየ ነገር ሲጠቀሙበት የነበሩ የድንጋይ መሳሪያዎች ተገኝተዋል ማለት ነው ብ በተጨማሪ ደግሞ እዚህ ጋር እዚህ ጋር የተገኘው ምንድን ነው? ይቅርታ አድርጉልኝ እና ይኸው እንደዚህ ባሳያችሁ፣ እነዚህ ሞዲፋይድ የሆኑ የድንጋይ መሳሪያዎች ናቸው። በጣም ብዙ ከ2000 በላይ ሞዲፋይድ እና አን ሞዲፋይድ የሆኑ ድንጋዮች ተገኝተዋል፣ የድንጋይ መሳሪያዎች ተገኝተዋል። እዚህ ጋር እንደገና ደግሞ እዚህ ጋር የምታዩት ተራክኩባችሁ አላውቅም፣ እነዚህ የጉማሬ ቅሪታ አካል በብዛት ተገኝቷል። የአንቲሎፕ ቅሪታ አካል ተገኝቷል። በዚህ ይሄ ባዶ ቦታ የምታዩት ባዶ ቦታ ሁለቱ እሳት ሲነድበት የነበረ ቦታ ተብሎ የሚታሰብ ቦታ ነው የተገኘ ቦታ ነው። ያን የሚያመለክት ነገር ይሄ የበርነድ የሆነ አሽ ስለተገኘ እንደዛ ነው የሚባለው። እንደገና የተወሰኑ አሁን እዚህ ጋር በአካል ለሴፍቲ ሲባል ሙዚየም አዲስ አበባ ናሽናል ሙዚየም የሚገኝ የሆሞ ኤረክተሶቹ የተወሰኑት ቅሪተ አካሎች ተገኝቷል። እዚህ ጋር የሰውና የእንስሳቶቹም ቅሪታ ፉትፕሪንቱ ተገኝቷል ማለት ነው እዚህ ጋር እና በአጠቃላይ ይሄ ቦታ ይሄንን ይመስላል። ይሄን ቦታ እነዚህ ሆሞ ኤረክተስ ሲጠቀሙ የነበረው መኖሪያ ስፍራቸው ነው ማለት እንደ ሊቪንግ ፍሎር ነው የሚጠቀሙበት ማለት ነው። ከዚህ በላይ አንድ ቦታ አለ፣ ቡቻሪ ሳይት አለ የእርድ ቦታ የሚባል እዛ ጋር እንስሳቶቹ ይገደላሉ። ከዚያ በኋላ እዚ ጋር ያመጧቸዋል። እዚ ጋር ካመጧቸው በኋላ አሁን በነገርኳቸው የድንጋይ መሳሪያዎች ሰባብረው ቆራርጠው ምን ብለው እዚህ ጋር አብስለው የሚጠቀሙበት ቦታ ነው ማለት ነው። ይሄ ስፍራ እና የሰው የጥንታዊ የሰው ዘር መገኛ ስፍራም ነው መኖሪያቸው ስፍራም ነው ማለት ነው ባጭሩ። ስለዚህ ቦታ ይሄንን ነው ማለት የምችለው። አመሰግናል። ኃይል ዩስ ደስታ እባላለሁ በኢትዮጵያ ቅርስ ባለስልጣን የዓለም አቀፍ ቅርስ ግብረ ጥናት ባለሙያ ነው። እንደሚታወቀው ይሄ ስፍራ መልካ ቁንጡሬ እና ባልጪት አርኪኦሎጂ እና ፓለንቶሎጂ ስፍራ ይባላል። ሁሉንም አጣምሮ የያዘ መካነ ቅርስ ስፍራ ነው። እንደ አውሮፓ አቆጣጠር 2024 ላይ ህንድ ሀገር ህንድ ሀገር በተደረገው የዓለም በየነ መንግስታት ቅርስ ኮሚቴ የዓለም ቅርስ ሆኖ እንዲመዘገብ የዓለም ህዝብ በፊርማው ያረጋገጠው ቅርስ ነው ማለት ነው። ስለዚህ አሁን 2024 ላይ ይሄ የዓለም አቀፍ ቅርስ ሆኖ ሲመዘገብ በነገራችን ላይ ቅርሱ ሲጀመር ጀምሮ ከብሔራዊ ቅርስ ጀምሮ እስከ ዓለም አቀፍ ቅርስ ሆኖ እስኪሰራ ድረስ እዚያው እስከ እናንተ ከሚዲያ ቱር ውስጥ ላይ ሁለት ባለሙያዎች አሉ። አንደኛው እኔ ነኝ። አንደኛው ደግሞ አቶ ተስፋ ያራገ ይባላል። አንድ መጨረሻ ላይ የተወሰኑ ማብራሪያዎችን ይሰጡናል እና ከአስር ዓመት በላይ ፈጅቷል። ዓለም አቀፍ ቅርስ ሆኖ እንዲመዘገብ ስራ ማለት ነው። ስለዚህ ሲመዘገብ ዓለም አቀፍ ቅርስ ሆኖ ለመመዝገብ አንድ ክራይቴሪያ አንድ መስፈርት በቂ ቢሆንም ይህ መካነ ቅርስ ስፍራ ግን ሶስት መስፈርቶችን አሟልቶ እጅግ ከበቂ በላይ አሳምኖ የዓለም ቅርስ መሆን የቻለ ነው ማለት ነው። ስለዚህ ሶስቱ እነዚህ መስፈርቶች ሲያሟላ ምን ምን መስፈርቶች ነበሩ? መስፈርት ሶስት መስፈርት አራት እና መስፈርት አምስት ነበሩ። እነዚህ መስፈርቶች በሰው ልጅ ላይ እንግዲህ እድሜውን ሲናገር የመልካ ቁንጡሬ እድሜው ከሁለት ሚሊዮን ዓመት ጀምሮ ነው የነበረውይ የሁለት ሚሊዮን ዓመት ጀምሮ የነበረውን ቅድመ ታሪክ ቁልጭ አድርጎ ነው ይሄ መሬት፣ አሁን ለምሳሌ ቢከፈትና ተናገር ቢባል የሚናገረው ነገር ዓለም ላይ የሌለ ብዙ ነገሮችን ይናገራል። አሁን ዓለም ላይ የሌለ ነገር ብዙ ነገሮች ምን ይናገራል ሲባል፣ ሶስት የሰው ዘርያ እዚህ ላይ ሳይቆራረጥ ተፈራርቆበታል። አንደኛው ሆሞ ኤሬክተስ ነው፣ ሁለተኛው ደግሞ ሆሞ ሄልበርገሲስ ይባል፣ ሌላኛው ሶስተኛው ደግሞ አርካይክ ሆሞ ሳፒያንስ ይባል። እነዚህ የሰው ዘሮች ሶስት ይሄ የሰው ዘሮች ሶስት የሰው ዘሮች ሳይቋቋሙ ከሁለት ሚሊዮን ዓመት የነበረው በነገራችን ላይ ኢንቫይሮንመንቱ ከሌላው ዓለም ላይ ከሌላው ኢንቫይሮንመንት እዚህ ላይ እንዴት ሂማን ኢቮሉሽን ተካሄደ ብሎ ዓለም ሁሉ ሳይንቲስቶች የተነጋገሩበት ቦታ ነው። ምክንያቱም ከዚህ በፊት ሳይንቲስቶች ምንድን ነው የሚሉት፣ ኢቮሉሽን ሂማን ኢቮሉሽን የተካሄደው ሳባና ግራስላንድ ላይ ነው ብሎ ነው። ይሄ ደግሞ ከዛ ለየት ያለ ማውንቴኒየስ የሆነ ኢንቫይሮንመንት ስለዚህ ያንን ኢንቫይሮንመንት ሚዘክር የሰው ልጅ ስልጣኔውን እንግዲህ ድንጋይ መሳሪያዎቹ እራሱ እንደዚህ ጋር ያሉ ድንጋይ መሳሪያዎች ሌላ ሀገር ብትሄድ አንድ ዓይነት የድንጋይ ዘመን ነው የምናገኘው ወይ ኦልድ ዋን እናገኛለን ወይ ኦልቹ ላይ እናገኛለን ወይ ሌት ስቶን ወይ ሚድል ስቶን። መልካቁን ጥሪ ግን አራቱን ሲኬንስ አሟልቶ የተመዘገበ ብቸኛው ያ የዓለማችን ከርሰ ነው። ምክንያቱም ወደ ኬንያ ሂዱ፣ ወደ ታንዛኒያ ሂዱ፣ አንድ አይነት ስቶንቶር ነው የሚያለው። ወደ ፈረንሳይ ሂዱ፣ አቹ ላይ ነው የሚጋኝ። ይሄ ግን ከሌት ስቶን ጀምሮ ኦልድ ዋን ድረስ ያለውን አራቱን የድ የድንጋይ ዘመን ቴክኖሎጂ አሟልቶ የያዘ ነው። ሌላኛው መልካቁን ጥሪ ሌት የሚያደርገው ቀደም ተስፋ ጠቀስ አድርጎታል። ይሄ ድንጋይ መሳሪያዎችን ኮሩን ራሱን የሚያመርቱበት ቦታ ባልጪት የሚባል ዘጠኝ ኪሎ ሜትር አለ። ከዛ አምጥተው ደግሞ ትንሽ ወደ ደግሞ ስትመጡ ደግሞ ወርክሾፕ አለ፣ ድንጋይ የሚቀጠቅጡት የሚሰሩበት አምጥተው ደግሞ ይህት ጋር ነው የሚያርጡበት። እዚህ ጋር ነው የሚያርጡበት። ሩቅ ቦታ ድንጋይ መሳሪያውን ሂደው አያመጡትም። እዚህ ሁሉ ወርክሾፕ ምዚው ነው የሚያርጉት ምዚው ነው ኮሮኑ የሚሰሩ ምዚው ነው እና በጣም ለየት የሚያደርግ የሰው ልጅ ከሚሊዮን ጀምሮ የነበረውን መስተጋብር ለየት ያድርጎ የሚያሳይ መቃነቀፍ ስለሆነ የዓለም ቅርስ ሆኖ እንዲመዘገብ ይሄ የዓለም ህዝብ የተስማማበት ነው እና ይሄ ሚዲያ ቱሩም ስናዘጋጅ ይሄን የዓለም ቅርስ ሁሉም ኢትዮጵያዊ እንዲያውቀው ሚዲያው የሚኒያው እንዲወጣ ነው እና አመሰግናለሁ። ምናልባት አቶ ዋተኛ ነው ስያሜው መልካ ቁንጥሬ ባልጬት አርኪኦሎጂካል ና ፓለንቶሎጂካል ሳይት ኤንዚ ሪኤል የመልካ ቁንጡሬ እና የባልጪት የቅድመ ታሪክ ጣቢያ በኢትዮጵያ ከፍተኛ ቦታዎች ላይ ነው ኢምፖርታንት ነው ይሄ ከፍተኛ ቦታዎች ላይ የሚል ነው እንግሊዝኛ ሲገለበጥም እንደዚህ ነው ይሄ ቅርስ ከአዲስ አበባ አምሳ ኪሎ ሜትር ይገኛል በአይነቱ በቅርበቱ በምቾቱ ከየትኛውም ቦታ የተሻለ ነው ምክንያቱም በአለም ላይ እንዲህ አይነት ሜዳ ላይ አካባቢው ማህበረሰብ ከገበሬ ጋር በጣም ጥሩ አየር ጸባይ የምናገኝበት ቦታ ያለው ነው። ሁለተኛው በዚህ ቅርስ በዚህ ስያሜ ውስጥ ስድስት መካነ ቅርሶች ወይም ሎካሊቲ የምንላቸው አሉ። አንደኛው ይሄ ጎንበሬ የተባለ ነው። ዙ ዝቅ ብለን ገርባ እናገኛለን። ኬላ የመጀመሪያ የተገኝበት ቦታ በሰሜን ሄዳለ፣ ባልጪት የድንጋይ መሳሪያ ያመረታል። ሲምብሮ ወፊ እነዚህ ስድስቱ በአንድ ተጠቃለው የተገኙበት ነው። በጣም ይህን ቅርስ ከዓለም ላይ ልዩ የሚያደርገው ቅድም እንደተገለጸው በዓለም ላይ የመጀመሪያው የድንጋይ መሳሪያ፣ ሁለተኛው የመካከለኛው እና አዲሱ እየተባለ ሲባል ይሄ አራቱም በአንድ የሚገኝበት ነው። ዋን ዊንዶ ሾፕ የምትሉት ሁሉም ነገር የሚገኝበት ነው። ይሄ ከዓለም ልዩ ያደርገዋል። ሌላው በጣም ቅድም እንትን ያለው ያነሳ ነው። ይሄ የመካነ ቅርስ የሚገኘው ከፍተኛ ቦታ ላይ ነው። በፊት የነበረው የማህበረሰቡ የዓለም ሳይንቲስቶች እሳቤ ጥናቱ ምንድን ነው የሰው ልጅ ሊኖር የሚችለው በሞቃታማ አካባቢ ነው። ምክንያቱም ልብስ የለውም፣ የቆዳው ደግሞ ላብ እንዲወጣ ያደርጋል። ስለዚህ የሚመቸው ነው። በደጋ አካባቢ ግን ይበርደዋል፣ መቋቋም አይችልም የሚል አሰምሽን ነበር በአለም። ነገር ግን ከ2000 ጫማ በላይ ይሄ ሲገኝ አለምን ድንቅ ያስባለ ነው። ሌላው በጣም ኢምፖርታንት የሚያደርገው ደግሞ ይሄ ራሱ ሳቫና ግራስላንድ ብቻ ሳይሆን ሃይላንድ ኤሪያ ያለው የሚበቅሉ እጽዋቶችም ያሉበት ነው። እና ከዛ በኋላ ሀሳባቸውን ቀይረው ለካ ሰው ልጅ እስካሁን ድረስ የመጣንበት ቆላማ አካባቢ ወይ ሞቃታማ አካባቢ ብቻ ሳይሆን ደጋማ አካባቢ ውርጭን ተቋቋሞ መኖር ይችላል የሚል እሳቤ ነው። ከአለም ላይ ተወዳድሮ ያገኘ ሌላው ፓራላል ምንድነው? እድገቱ በሁለት መልኩ ነው። አፍሪካም የራሱ ይሆናል፣ አውሮፓም የራሱ ይሆናል የሚል እሳቤ ነበር። አሁን በአለም ላይ ሳይንቲስቶች ሁለት አይነት ክርክር አላቸው። የሰው ልጅ ከአፍሪካ ወደ አውሮፓ ሄደ፣ አፍሪካን የሚሉት የለም፣ በየአካባቢው ራሱን የቻለ ነው። በኋላ ሲያረጋግጥ ግን እዚህ ያለው የተገኘው የድንጋይ መሳሪያ ጀርመን ካለው ጋራ መሳሰላል። ስለዚህ የዓለም ሳይንቲስቶችን ሀሳብ የቀየረው የሰው ልጅ መነሻው ከአፍሪካ እኛ እንደ ከኢትዮጵያ ሆኖ ወደ አውሮፓ ስርጭቱ ያን እና ይህንን እስከዛሬ የነበሩትን እሳቢዎች ሙሉ በሙሉ የገለባበጠ ግኝት በመሆኑ በዓለም ቅርስነት ድንቅ ተብሎ ተመዝግቧል ማለት ነው።